ማህሌትና ዝና ሞገስን አግተው አሰቃዩት። ብሩክ ደግሞ ምሳሌን ወደ ውጭ አገር ይዞ ሊሄድ ነበርና የሞገስን አደጋ ማገኘትና ስቃይ መግባቱን ሲሰማ እራሱን መቆጣጠር አቅቶት አበደ። ቅድስትና ዳጣም ከሚባለው በላይ ደንግጠዋል። ምሳሌ እስካሁን ምንም ነገር ማውራት እየቻለች አይደለም። ብሩክ ደግሞ የተፈጠረውን ነገር ማህሌት እንዳደረገችው ሲሰማ ራሱን መቆጣጠር አቃተው። ምን ነው የዛኔ ማህሌትን ያገባሁበትና የተዋወቅኩበት ቀን የተረገመ ይሁን እያለ መነጫነጭ ጀመረ። ሞገስ ሉላ ጋር የሚያሳልፉበትን ቦታና ጊዜ እየጠበቀ ሉላን እያስታወሰ ነበረ። ብሩክ ደግሞ አንድ ነጥብ አምስት ሚሊዮን ብር ሞገስ ስለጨመረለት ደወለና፣ ሞገስ በጣም አድርጌ ነው የማመሰግነው ላደረክልኝ ነገር ሁሉ ቃላት የለኝም። ልጄን እንዳሳክም የረዳኸኝ አንዱና ልዩ ጓደኛዬ አንተ ነህ ብሎ ሲለው አያያያይ የኔን ጓደኝነት እንኳን ቶ አንተ ማለት እራስ ወዳድ ነህ። ለልጅህ መታከም ስትል ሚስቴን አሳልፈ ለዝና ሰተህብኛል። የማወዳትንና የማፈቅራትን ዳግም እንዳላገኛት ስቃይ ውስጥ አስገብተህኛል እያለ ሞገስም ብሩኬን መውቀስ ጀመረ። ብሩክም ደግሞ ሞገስ፣ የፈለግከውን ብትለኝ፣ አሁን ላይ ከልጄ ህይወት የሚበልጥብኝ ምንም ነገር ስለሌለ ስመጣ ግን ያንተን የሆነችውን ሉላዋን ዝና ገባበት ገብቶ ሉላን ተቀብዬ እሰጥሃለሁኝ ብሎ ቃል ገባለት። ሞገስም እንግዲህ ከሉላ ጋር የሚያሳልፋቸውን ጊዜያቶች እያስታወሰ በእንባ ታጠበና በጨለማው በመንገድ ሲሄድ ማህሌት ላጋችሁ ሰውዬ ጋር ተነጋግራ ነበርና ተከታተሉትና እስከ መጨረሻው እንድታስወግዱልኝ ነው የምፈልገው። ሲቀጥል ብሩክ ደግሞ መብረር የለበትም የበረራውን ጊዜ ማሳገድ አለብኝ እያለች ከኤፍራታ ጋር ፉከራ ጀምራለች። ሞገስ ከመጥፎነት ጓደኝነት ተነስቶ ወደ መልካምና ጥሩ ጓደኛ ሆኖ ለብሩኬ ብዙ ነገሮችን ውዶለታል። ልጁም እንድትታከም ያደረገው እሱ ብቻና ብቻ ነው። የጎደለውን ብር መኪናው ሳይቀር ሽጦ ሰጥቶታል ማለት ነው። ብሩኬ ግን በሰዓቱ ስለተናደደ የሞገስን ሚስት አሳልፎ ለዝና መስጠቱ ስህተት መስሎ አልታየውም። እንደ አንድ አባት ማድረግ ያለበትን ለምሳሌ ለልጁ ዋጋ እየከፈለ ይገኛል። ቅድስት ደግሞ የብሩኬ ብር ስለጎደለ ብቻ ከሽማግሌ ጋር አድራ ክብሯን ልትሸጥ ስትል ዳጣ እየበረረች ዳ ከዘበኛው ጋር አምስት ሺ ብር ነው ከፍሎ መግባት የሚቻለው ብሎ ሲላት ወደ ሞገስ ጋር ደወለችና አምስት ሺ ብሩን እንዲልክላት አዘዘች። እንደምንም ብላ ገብታ ከሽማግሌው ጋር አላያይታ ቅድስት ሰክራ ነበርና ወደ ቤት ይዛ ስትመለስ ብሩኬም ደነገጠ እኔ የምለው ቅድስት ከመች ወዲህኑ ይህን አይነት አለባበስ የለበሽው እንድስ ልትጠጪ ያሰብሽው ነገር ምንድን ነው ብሎ ተናደደ ዳጣ ደግሞ ምኑን አሀል ቡራ ዛሬ እኮ የደስታ ቀን ነው ምሳሌ የውጭ አገር ሄዳ ልትታከም ስለሆነ ያው ታውቃለህ ለረጅም ጊዜ ቅድስት ናት እያለቀሰች ነገሮችን ከማህሌት ጋር እየተጋፈጠች እዚህ የደረሳችሁት ብላለች ሰላም ሰላም፣ ውዴ የተከበራችሁ የዝዝነት ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደ ቀጠለ ይገኛል። ቻናሉ ላይ ሰብስክራይብ እያደረጋችሁ ለምታበረታቱን እጅግ እናመሰግናለን። ብሩኬ እንግዲህ አሁንም ቢሆን ስቃዩ አልለቀቀውም። የሞገስ ግን ይብሳል። ሉላን እንግዲህ አትርፈኝ ለዛ ለጨካኝ ሰው አትስጠኝ እያለች ስትለምነው እሱም ደግሞ ምንም ቢሆን አሳልፍ ያልሰጠሽም እያለ ሉላን ሲጠብቅ ነበር። ሞገስም በጣም ደስተኛ ሆኖ ነበር ሉላ ጋር ከተገናኘ በኋላ። ብሩኬ ግን ያለምንም ርህራሄ ለልጁ ማሳከሚያ ገንዘብ ስለሚፈልግ የራሱን መኪናና ንብረት እገዳውን ማህሌት እንድታነሳለስ ስለፈለገ ሉላን አሳልፎ ለዝና ሰጠ። ኤፍራታ እንግዲህ ማህሌትን ምን እያለቻት ትገኛለች? ኤፍራታ ስሚኝ፣ እኔ አሁን ዝና ብሩክ የሸጠውን ቤት እገዛልሻለሁ ብሎኛል። ዝና እኮ በጣም ብዙ ብር አለው። ሲቀጥል ደግሞ እኔ ማንነቴን ወዶኛል አለቻት። ታይ እንጂ ማህሌት፣ አሁንም ሌላ ችግር ውስጥ እንዳትገቢ። ብሩክ እንኳን ያመንሽ ባልሽ የራቁት ፎቶ ሚዲያ ያለቆ ምን ያህል የሰው መጠቋቋሚያ ስትሆኚ ታቂዋለሽ አሁን ደግሞ ሌላ ችግር እንዳታመጪ። እኔ እዚች አንድ ቤት ኪራይ ውስጥ ነገሮችን መቋቋም አልችልም። ኑሮም ተወዷል፣ የቤት ኪራይም ደረሰ ብላ ስትላት፣ ኦፍ ኤፍራታ፣ በቃ አንቺ ሁለመናሽ ስለ ገንዘብ ብቻ ነው የምታስቢው። እኔ አሁን ቤቱን ዝና ገዛልኝ ማለት ላንቺም አንድ ክፍል እሰጥሻለሁ። ቃሌን እኳ አልበላም? ሆኖም ግን የኔ ደስታ ለምንድን ነው የማያስደሳሽ ብላ አለቻት። ዱሮስ ቢሆን ያከስትልሽ ሲባል እያለች አለች። ታይ እንጂ ማህሌት ምንም ቢሆን እኮ እኔንኝ ተቀብዬ ከነ ጉድና መከራሽ ፈተናዬን እየበላሁ ያለሁት የእናትሽ ለእህትሽ ብትሆን ታደርገዋለች። እሱስ ልክነሽ። ብዙ ነገር ሸፍነሽልኛል። ደግሞ አሁን ተጎን ሆነሽ እንድታግዥኝ ይፈልጋለሁ። ዝና መቼም ቢሆን ቃሉን አይበላም። ስለዚህ ቤቱንም ይገዛልኛል። አሁን ደግሞ የሚገርም ሀሳብ አስብያለሁ አለቻት። ምንድን ነው? እሺ ልስማሽ፣ አለች። እንግዲያውስ ብሩኬ በረራ ሲሄድ የበረራውን ማገድ እፈልጋለሁ፣ አለች። በጭራሽ ይሄንማ አታረጊውም፣ ምሳሌ እኮ ብትሞትበት፣ ብሩኬ እኛም በህይወት ያስቀምጣል መሰለሽ እንዴ? አለቻት። አንቺ በህይወት ማስቀመጥም ብቻም ሳይሆን አሁን ብሩኬ፣ እውነቱን ስነግርሽ ምሳሌን አሳክሞ ሲመጣ እያንዳንዳችንን ነው ሚጨርሰን። ሞገስም ድርድር የለውም። አሁን የልጁ ህመም የያዘ ይዞት እንጂ ለሞገስ እኮ ያለው ውዴታ ይለያል። አብሮ አደግ ጓደኛ ወንድሙ ነው አለቻት። ተይ ባክሽ፣ አሁን ሞገስ በዝና እጅ ገብቷል። እልቅስ ማድረግ ያለብሽን ለዝና ማማከር አለብን ብለው ተስማሙ። ኤፍራታና ማህሌት ተያይዘው ወደ ዝና ዘንድ ሄዱ። ዝና የሚፈልገው ምንም ይሁን ምንም አስቀድማ ሞገስን እንድትገልለት ብቻ ነው። ሞገስ ከፊቴ ዘወር ካለ ሉላ የኔ ብቻና ብቻ ናት። ሚስቴን በፈለገበት ሰዓት እየገተተ የሚወስዳት በግ መሰለው እንዴ? እኔ እንደዚህ አይነት ነገር አይመቸኝም። ሉላ የኔ ብቻና ብቻ ናት። ማህሌት፣ አንቺ ደግሞ የምፈልጊያቸውን ነገር በራስሽ መንገድ መሄድ መቻል አለብሽ። አሁን የበረራውን ነገር ምናልባት የሴቶች ተሟጋጅ ፍርድ ቤት እደሽ የሚከራከሩልሽ ከሆነ የዛኔ ሁሉም ነገር ሙሉ ይሆናል። ሲቀጥል ደግሞ ይሄ ነገር ላይሳካም ሊሳካም ይችላል። ራሳችሁን ችላችሁ መንቀሳቀስ አለባችሁ። እኔ ግን የምፈልገው ነገር ሞገስን፣ ታስወገርሽልኝ ከዛ ደግሞ ብሩክ ምናልባት እድሉን አግኝቶ ከበረረ ጥሩ፣ ካልበረረ ደግሞ እዝሁ ሁለታቸውንም ማጥፋት ነው የምፈልገው አንቺ የምትፈልጊውን ብር ያክል እሰጥሻለሁ አታስቢ፣ ብሎ ሞገስ ቃል ገባላት ማለት ነው። ማህሌትም ሞገስ ይሄን ማን ነው ዝና ይሄን ነገር ያደርግልኛል ብላ መቶ ፐርሰንት ስላመነች አሁንም የክፋት ጥጓን ቀጠለች። እና የሚያግቱትን ሰዎች ቁጥር ተቀብላ ነበር እዛ ላይ ደውላ አሁን ሞገስ ካለበት አካባቢ ላይ ተነስቶ በዚህ በዚህ አቅጣጫ እየሄደ ነው። ሄዳችሁ እንድታሰቃዩት ና እንድትገሉት እፈልጋለሁ ብላ ትዕዛዝ ሰጠች። ማህሌት ሰው መግደል እኮ መፍትሄ አይደለም። ምናልባት ቅጣት እንዲቀጣ ከፈለግሽ አስረሽ ማሰቃየት አለብሽ። እና ይሄን ያክል ለሰው እንደ ኤፍራታ በማደርገው ነገር እንቅፋት እንድትሆኝብኝ አልፈልግም እኔ ማህሌት ማንም ይሁን ማንም አሸንፎኝና ወድቅ ያላቅም ብላ ፎከረች። አይ ማህሌት አሁን እነዚህ ያደረሻቸው የክፋት ጥግ ተጠራቅመው አንድ ቀን ራስሽን እንደሚጥሉሽና አንድ ቀን ራስሽን እንደምትጎጂ የምናይ ይሆናል። ውድ የዝዙነት ሚዲያ ቤተሰቦች እጅግ በጣም አስተማሪና ተወዳጅ ነገር ነው ይሄ ድራማ። እንደ ማህሌት አይነት ክፉና አስመሳይ ሰው፣ ለገንዘብ ብቻ የምትሞት በፍጹም ባሏን የማትፈልግ እንዲሁም ደግሞ የምሳሌ ገንዘብ ነው ያ ሁሉ። እናቷ ሃይማኖት፣ ከመሞቷ በፊት ፈርማ የሰጠቻት ለልጇ ገንዘቧ ነው። ያንን ሽጦ ደግሞ ብሩክ ልጁን ህይወቷን ለማትረፍ ብቻና ብቻ ነው እሷ ግን ያደረገቻቸው የክፋት ጥግ ተዘርዝሮ አይዘለቅም። አሁን ላይ የእጇን የምታገኝበት ሰዓት ደርሷል። ዝናም ደግሞ ሞገስን የሚጠላውና ሞገስን በመንገዱ እንዲሄድ የማይፈልገው የሚወዳትና የሚያፈቅራትን ሉላን እያጨናነቀ የራሱ ሚስት አድርጎ እያሰቃያት ነው። ሉላ ደግሞ ሞገስ የልጅነቴ ናት በፍጹም ዝና በህይወት ይዟት እንድትሰቃይ አያልፈልግም እያለ ይፎክራል። እንግዲህ በስተመጨረሻ ሉላ ደግሞ ሞገስን እኔን አጥብቀህ ታሊያስገኝ አሳልፈህ ለዝና ከሰጠኸኝ በህይወት የመኖሬ እድል ትንሽ ነው ብለዋለች ማለት ነው። እና ሞገስን አሁን እያጨናነቀው ያለው ከነበረበት ሙድ ላይ እንዲወጣ ለራሱ ጥንካሬ ሰጥቶታል። ሞገስ ምኑን ነሃል ይሄም ሁሉ እያደረገች ያለችው ሀብቴን፣ ንብረቴን፣ መኪናዬን፣ ገንዘቤን የምወዳትን ፍቅረኛዬን ሁሉ ያሳጣች ማህሌት ናት። ስለዚህ ሞገስ ደግሞ ወደ በፊቱ ማንነትህ ተመልሰህ ጠላቶችህን አጥፍተህ ሉላም በእጅህ ማስገባት አለብህ ብሎ ለራሱ ቃል ገባ ማለት ነው። እንግዲህ ማህሌት የላከችው ሰውዬ እየተከታተለ ግደለው፣ ምንም እንዳታስተርፈው ብላ ነው የላከችው እና ኤፍራታ ደግሞ በጣም ፈርታለች። ማህሌት የምታደርገው ነገር መዘዙ ወደ እኔ ይመጣል እያ ላይ በጣም ነው የተጨነቀችው ማለት ነው። ኤፍራታ ገንዘብ እንጂ የምትፈልገው ሰውን መጉዳት በፍጹም አትፈልግም። ግን የሆነ ለማህሌት የምትሰጣት ሀሳቦች እጅግ በጣም ጅሎችና ምንም ደስ የማይሉ ነገሮች ናቸው። ቅድስና ዳጣ ስንመጣ ደግሞ እጅግ በጣም ደስ የሚል ዋጋና መስዋዕትነት ከፍላላታለች። ክብሯን ሽጣ ለምሳሌ ገንዘብ ልታመጣና ብሩኬ በረራው እንዳይቋረጥበት መስዋዕትነት ልትከፍል ሂዳ ነበረ። ዳጣ ግን ሩጣ ሩጣ ሂዳ ሞገስ ብሩን እንደሞላለት ስታውቅ የቅድስትን ሕይወት አትርፋ አትርፋላታለች ማለት ነው። ትንሽ ቆይታ ቢሆን ኖሮ ከባድ ችግር ይፈጠር ነበር። ዘበኛው ሳያስገባት ሲቀር ለዝና ለማን ነው? ለሞገስ ደውላ ብር እንዲሰጣት የጠየቀችበት መንገድ እጅግ በጣም ጀግንነትን እና መልካምነትን ከዳጣ ተምር ያለሁኝ ማለት ነው። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ በቀጣዩ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።